እሽ እንዲህ ብሏታል ማለት ነው። እንግዲህ እሷም ያው ልቧን ስለሚያማት እኔ አንተን መጉዳት አልፈልግም እያለችው ነው። ቤቲ እንግዲህ በጣም እብደቷ ጨምሮ፣ ያው ወደ ሌላ ቦታ ሄዳለች ማለት ነው። እና የምሩ ቤቲ እንግዲህ ሁኔታዋ ስሯ ቢያሳዝንም ቢያስጠላም፣ ስንትኗ ግን በጣም ያሳዝናል ማለት ነው እንግዲህ ኪራና ጽናት ደግሞ ፍቅራቸው ስለተመለሰ በጣም ነው ደስ ያለኝ። ሰላም ጤና ይስጥልኝ፣ እንዴት አላችሁ የትጂ ቤተሰቦቼ? ሰላም ሰላም ብያለው። ፈጣሪ ሀገራችንን ሰላም ያድርግልን እያልኩኝ፣ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለነባሮች ደግሞ መታችሁ ስለምታበረታቱኝ ከልብ ነው የማመሰግነው። ምስጋና ቃላት የለውም። ፈጣሪ ሀገራችን ኢትዮጵያን ይጠብቅልን። እንግዲህ ከጽናት ድራማ ዛሬ በጣም ነው ደስ የሚለው ማለት ነው። ቤቲ እንግዲህ ያው እብደቷ ቀጥሎ እህቷ መታ ወስዳታለች፣ ከቤት ወጥታ ሄዳለች። ከኪራ ቤት ማለት ነው። ያው እንደውም ሀናን መንገድ ላይ አግኝታት ጅዋዊ እያለ ስትጫወት ነበረ። እንግዲህ እብደቷ እንደቀጠለ ነው ማለት ነው። ኪራ ደግሞ ሽማግሌ ልኮ ድል ባለ ሰርግ ጽናትን ሊያገባት እንግዲህ ቃል ገብቶላታል። ጽናትም በእኔ ግን አታፍርም አይደለ አትሸማጠቅም ወይ ብለዋለች። እሱ ምን ማለት ነው ደግሞ ብሏታል። አይ የቤትክ ሰራተኛ ስለሆንኩኝ በእኔ ታፍርብኝ እንደሆነ ብዬ ነው ብላ ስትለው፣ ጽናት ይህን ነገር እንዳትጨርሺው ብሏታል። እንግዲህ እሷም የኔ ልዑል፣ የኔ ንጉስ፣ የኔ ሀሳቢ ብለዋለች እና እንግዲህ ፍቅራቸውን በጣም ሲገላለጹ ዛሬ ለየት ያለ ነው። በጣም ነው ደስ የሚለው። ጽናት እንግዲህ ትፈራ ነበረ፣ ያው እፍረት አለባት። እንደውም ክችን ውስጥ ገብተው በቃ ሽሮ ለምኔ ታልሰራልኝ ታልሰራሁልክ እየተባባሉ ነበረ ሰራልካለሁ ብለዋለች። እሱም እንግዲህ መጀመሪያ ሳሚኝና ብሏታል። ውኃ እየጠጣቸው ብርጭቆን ወደላይ በማንጠልጠል ሲያጓጓት እንግዲህ ስሟት አሳፍሯታል ማለት ነው። እሷ እፍረት አለባት እንግዲህ እኛ ሴቶች እንደምናወራው ሳይሆን ትንሽ ውስጣችን ላይ እፍረት አለ ማለት ነው። እና ከኔም ጨምሮ ረዳታለሁ ጽናትን እንግዲህ የናይን አንጻር ብሏታል። እሱም ሄዳ ማለት ነው። እና ይህንን ፊት መልመድ አለብሽ ገና ብዙ ዓመት ታይዋለሽ ማተር የለብሽም ብሏታል። እሷ እሽ ብላለች ማለት ነው። እንግዲህ ሽሮ ለምን ትታ ወታለች እንደ ሽሮ ለምን ሳሰሬም እንደ ብሎ ሲላት አንተው ሽንኩርቱን ገርደፍ ገርደፍ አርገህ ራስህ ስራው ብላ ሄዳለች። እንግዲህ እሱም የኔ ዋ የኔ አፍቃሪ የኔ እናት እያለ በዚህ ከዓለም ላይ እኮ ከእናቴ በታች አንቺ ነሽ፣ ከብዙ ነገር ያዳንሽን ህይወቴ ነሽ ብሏታል። እሷም እንደምትወደው ነግረዋለች። ኪራም እንግዲህ እንደሚያፈቅራት ሲነግራት እኔም ወድሃለሁ ብለዋለች። አበዚሁ አጋጣሚ አንድ ሰው አፈቅርሻለሁ ሲባል አንቺም ማለት አለብሽ ብሏታል ብሏታል ማለት ነው እንግዲህ ምሩና ናሆም ደግሞ ያው አፍላ ፍቅር ላይ ፋ ብለዋል ማለት ነው። ምሩ እንግዲህ መድኃኒት ትወስዳለች እንደሚታወቀው፣ ይባል ያማታል ማለት ነው። እኔ ሙሉ አይደለሁም፣ ለአንተ የሚገባክ ሴት አይደለሁም፣ ናሆም እያለችው ነው። ናሆም ደግሞ ምሩ አውቃለሁኝ፣ ግን ሁላችንም እኮ ሙሉ አይደለንም በዚህ ምድር ላይ ስንኖር እና የአንቺን ጎዶሎ እኔ መሸፈን አለብኝ፣ የኔን ጎዶሎ ደግሞ አንቺ መሸፈን አለብሽ። የተሸፋፈን ፍቅራችን መቀጠል አለበት። ልቤ እኮ ሊወጣልሽ ነው፣ ከዚህ በላይ መታገስ አልችልም ብሏታል። ታልሆነ እንግዲህ የምትወስጂው መድኃኒት ውስጥ መስተፋቅር ላርግብሽ እንዴ ብሏታል። እሷም እንግዲህ አንተ አታረገውም አይባልም ብለው እንግዲህ እነሱም ወጣ ዘና ብለው እያዝናናት እንግዲህ ንፁህ አየር እየተቀበሉ ነበረ። ያው በመንገዱ ላይ ምን ይታይሻል ከፊት ለፊትሽ ብሎ ሲላል መንገድ ነዋ ሌላ ምን ይታየኛል ብላ እንግዲህ አስቀዋለች ማለት ነው። በቃ ፊት ለፊቴ አትሳይ እስቂ ደግሞ በጣም ነው የምታምሪው ብሏታል። እሷም አመሰግናለሁ ያው ብላለች። ፊት ለፊቴ እንዳስቂ እንግዲህ ብሏታል ማለት ነው። ያው ልቡን ርከክ እያደረገችው ነው። በእርግጥ ምሩ በጣም ነው የምታምረው። እርጋታዋ አስተዋይናት ደስ ይላል። አንዳንድ ነገሯ ሁ- ሁለመኗ ደስ ይላል ማለት ነው እና እንግዲህ በተኛችበት ሄዶ እሱን ፍቅሩን ሲገልጽላት ነበረ ነበረ በጣም እንደሚወዳት እንግዲህ። እሱ ተኝቶ ምሩ ደግሞ ቀና ባለችበት ሰዓት ጭንቅላቱን ገና ስታሻሸው ያው እናሁም ደንግጦ ተነስቶ ነበረ ማለት ነው። እና እኔ አንተን በጣም ብላ እንግዲህ ጀምራ ትተዋለች ምን ማለት ነው በጣም ማለት ብሎ ሲላት ያው ምሩ አይ አከብረሃለው ብለዋለች ማለት ነው። እና ግን እወድካለሁ ልትለው ነበረ ያው እፍረት ይዟት ነው። እና ምሩ እንግዲህ እሱም ፈጣሪ አክብርልኝ ስለምታከብር ብሏታል ናሆም ማለት ነው። እና ጽናትና እንግዲህ ኪራም ያው ፍቅራቸው እንደገለጸ ነው። እንግዲህ ቃላችንም መጠበቅ አለብን ብላለች። ያው ኪራ ደግሞ በአሁኑ ሰዓት በጣም ተቀይሮ እንደውም አልጋ ማንጠፍ ጀምሯል ማለት ነው። እንደውም ምሩ ጽናት ምን በላለች? አምስት ጊዜ በልቶ አልጋ ላይ እየሄደ እንደማይመነቅርና እንደማያነጥፍ ዛሬ አንጥፎ ወጣ። ተመስጌን። ያ ጉዞ ያሰቃየኝ ሰው፣ ጉዞ የበደለኝ ሰው፣ ያለ ፍላጎቴ የደፈረኝ ሰው ዛሬ ፍቅር ሰጥቶኝ አብሬ በመሆኔ ተመስጌን። አምላኬ ፈጣሪ ግን ፍቅሬን፣ ደስታዬን ሙሉ አድርግልኝ። እንግዲህ ኪራ እየጸለየ ነው ምሩም ጽናትን እየጸለየች ነው ማለት ነው። እንግዲህ እንደዚህ ደስታቸው ሙሉ ሆኖ ስላየናቸው በጣም ነው ደስ ያለኝ ኪራና ጽናት ማለት ነው። እንግዲህ ቤቲ የኔ የኔ ስትል ከርማ መጨረሻዋ ያው ወደ እብደት ተቀይሯል ማለት ነው። እሷ ኔ ቤቲ ያው ማስመሰሏ ድራማም ስለሆነ ማስመሰሏን እንግዲህ ተያይዘዋለች ማለት